ኢየሩሳሌም በስተደቡብ በ10 ኪሎ ሜትር ርቀት ላይ ትገኛለች። በተራራ የተከበበችው ይህች ውብ ስፍራ በክርስትና እምነት ተከታዮች ዘንድ ትልቅ ስፍራ ይሰጣታል። ቤተልሔም ቤተልሔም በአሁኗ ፍልስጤም የምትገኝ ውብ ከተማ ስትሆን ያለፈው ዘመን የሥነ ሕንፃ ጥበብ ፍንትዋ አድርገው የሚያሳዩ በዘመን ሂደት የማይደበዝዙ ታሪክ ያላቸው ሕንፃዎች ባለቤት ናት። ቤተልሔም ከታሪካዊ ባህላዊና ሃይማኖታዊ ክንዋኔዎች ጋር በተያያዘም ስሟ በተደጋጋሚ ይነሳል። የሄብሩ ቅዱስ መጽሐፍ ቤተልሔም ንጉሥ ዳዊት የተወለደበትና ቅባ መንግሥትን ተቀብቶ የነገሰባት ከተማ እንደሆነች ይነግረናል። በአዲስ ኪዳን ላይ ደግሞ የናዝሬቱ ኢየሱስ ክርስቶስ የትውልድ ስፍራ እንደሆነችና ቀደምት ታሪኳም ገናና እንደነበረ በስፋት ይገልጻል። በሮማውያን ዘመነ መንግሥት የቤተልሔም ከተማ በሃድሪያኖች እንድትወድም የተደረገች ሲሆን፣ በኋለኛው ዘመን ግን በታላቁ ኮንስታንታይን ዳግም ለመገንባት ችላለች። ቸርች ኦፍ ኔቲቪቲ ወይንም የልደት ቤተ ክርስቲያን የታነጸውን በዛ ዘመን ማመን ነበር። ቤተልሔም የረጅም ዘመናት ታሪክ ያላት ጥንታዊ ከተማ ነች። ጥንታዊ ጽሑፎች እንደሚገልጹ ከሆነ ከክርስቶስ ልደት በፊት በአንድ ሺህ አራት መቶ በከናዋያን ዘመን ስፍራው ቤተልሔም በመባል ይታወቅ ነበር። ትርጉሙም በህብሩ ቋንቋ የዳቦ ቤት እንደማለት ነው። በአረብኛ ደግሞ የሥጋ ቤት የሚል ትርጓሜም አለው። እነዚህ ስያሜዎች የመጡት ምናልባትም ከአካባቢው ለምነትና ለእርሻ ተስማሚ ከመሆኑ ጋር የተያያዘ ሳይሆን አይቀርም የሚሉም አሉ። ቤተልሔም የኢየሱስ ክርስቶስ የትውልድ ስፍራ እንደመሆኗ በበርካታ ሃይማኖታዊ ተጓዦችና ሌሎች ጎብኚዎች ዘንድ በስፋት ትጎበኛለች። የልደት ቤተ ክርስቲያን የአካባቢውን የሕንጻ ጥበብ ታሳቢ ባደረገ መልኩ የኢየሱስ ክርስቶስ የትውልድ ስፍራ ላይ የታነጸ ጥንታዊ ቤተ ክርስቲያን ነው። የሮማው ንጉሥ ኮንስታንታይን በአራተኛው መቶ ክፍለ ዘመን የክርስትና እምነትን ከተቀበለ በኋላ በአካባቢው የገዳማት ግንባታ በሰፊው የተከናወነ ሲሆን የልደት ቤተ ክርስቲያን የአካባቢውን የሕንጻ ጥበብ ታሳቢ ባደረገ መልኩ የኢየሱስ ክርስቶስ የትውልድ ቦታ ነው ተብሎ በሚታሰበው ስፍራ ላይ እንደተገነባ ይነገራል። ዛሬ ቤተልሔም የፍልስጤም አካል ናት። ከጥንት ጀምሮ ሲወርድ ሲዋረድ እንደመጣው የባህል የሃይማኖት ማዕከል በመሆንም ቀጥላለች። ከተለያዩ የዓለም ክፍል በሚመጡ ጎብኚዎች ዘንድም በስፋት በመጎብኘት ላይ ትገኛለች። እስራኤል ወደ ቤተልሔም የሚገቡ ጎብኚዎች ላይ ጠንካራ ቁጥጥርን ታደርጋለች። ወደ ቤተልሔም ከመገባቱ አስቀድሞ ተጓዦች በእስራኤል የፍተሻ ጣቢያ ላይ መታወቂያና የይለፍ ፈቃድን እንዲያሳዩ ይደረጋሉ። ወደ ቤተልሔም በሚወስደው መንገድ ላይ አስገራሚው የዌስት ባንክ አጥር ይገኛል። ይህ ግዙፍ ግድግዳ አርያል ሻሮን የአላስካ መስጂድን መጎብኘትን ተከትሎ በእስራኤልና ፍልስጤም መካከል ግጭት በተጋጋለበት ሁለተኛው ኢንቲፋዳ ወቅት ነው ፍልስጤማውያን ተቃዋሚዎችን ለመከላከል በሚል የተገነባው። ቤተልሔም በብዙ አስቸጋሪ ሁኔታ ውስጥ ያለፈች ጥንታዊ ከተማ ናት። በዘመናት ሂደት ያጋጠማት ውጣ ውረዶች ግን ታሪካዊነቷንና የሃይማኖት ማዕከልነቷን አላደበዘዘውም። ጥንታዊ መንገዶቿ፣ በሸቀጣ ሸቀጦችና ቅመማ ቅመሞች የደመቁት መደብሮቿ፣ በጨርቃጨርቅና የእደ ጥበብ ውጤቶች የተሞሉት ደማቅ የገበያ ስፍራዎቿ ልዩ ያደርጋታል። ከምግብ ቤቶቿ የሚወጡት መዓዛ ልዩ ስሜትን ያጭራሉ። በዚህ ጥንታዊ ከተማ እምብርት ላይ ማንጋ አደባባይ ይገኛል። ከአደባባዩ አጠገብ ኢየሱስ ክርስቶስ የተወለደበት ስፍራ የሚገኝ ሲሆን በዚህ ስፍራ ላይ የልደት ቤተ ክርስቲያን ተገንብቷል። ማንጋ ስያሜውን ያገኘው ኢየሱስ ክርስቶስ ከተወለደበት ስፍራ ከሚገኝ የከብቶች መመገቢያ ግርግም ነው። ቦታው በልደት ቤተ ክርስቲያን ውስጥ በአንዲት ጠባብ ዋሻ ክፍል ውስጥ ይገኛል። አደባባዩ በጎብኚዎች እንቅስቃሴ የተሞላ ነው። ከመላው ዓለም የመጡ ክርስቲያኖች በክርስቲያኖች ዘንድ እንደ ቅዱስ ስፍራ የሚታየውን ቦታ ይጎበኛሉ። የቤተ ክርስቲያኑ ህንጻ የአስራ ሰባተኛውን ክፍለ ዘመን የቤተ ክርስቲያን ኪነ ህንጻ ጥበብ ፍንትው አድርጎ የሚያሳይ ነው። ቤተ ክርስቲያኑ የታነጠው በታላቁ ኮንስታንቲን ከክርስቶስ ልደት በፊት ከ325 እስከ 326 ባለው ጊዜ እናቱ ኤለና ኢየሩሳሌምና ቤተልሔምን ከጎበኘች በኋላ እንደሆነ ነው የሚነገረው። ቤተ ክርስቲያኑ በሳምሪያን ዓመፅ በ529 በእሳት የወደመ ሲሆን አዲሱ ሕንፃ ከዓመታት በኋላ በ527ና በ565 መካከል ባሉት ዓመታት በባዛንታይን ንጉሥ ጃስቲናን እንደተገነባ ነው የሚነገረው። ባለ ስምንት ቅርጽ ያለው የቤተ ክርስቲያኑ ህንጻ የመስቀል ቅርጽ ወዳለው ህንጻነት መቀየር የቻለ ሲሆን ከዚህ በኋላ እድሳትና አንዳንድ ተጨማሪ ህንጻዎችን ከማከል በስተቀር ይህ ነው የሚባል መሰረታዊ ለውጥ በቤተ ክርስቲያኑ ህንጻ ላይ አልተደረገም። በክሩሴድ ዘመን ሁለት ተጨማሪ የደውል ማማዎች የተገነቡለት ሲሆን በሞዛይክ የተሠሩ ግድግዳና ስዕሎች ተጨምሮበታል። ከዘመናት በኋላ ግን የቤተ ክርስቲያኒቱ ሕንፃ የሚገኝበት ስፍራ እንዲሰፋ ተደርጓል። በአሁኑ ወቅት ግቢው 120 ስኩዌር ሜትር የሚሸፍን ሲሆን በውስጡም የካቶሊክ የአርመንና የግሪክ ኦርቶዶክስ ገዳማት ይገኛሉ። ወደ ልደት ቤተ ክርስቲያን የሚያመራው መንገድ በክርስትና እምነት ተከታዮች ዘንድ ትልቅ ስፍራ የሚሰጠው ነው። መጠሪያውም ስታር ስትሬት ወይንም በአረብኛ አልናማ የሚል ስያሜ ያለው ሲሆን ድንግል ማርያም ኢየሱስ ክርስቶስን ለመውለድ ከዮሴፍ ጋር ወደ በረቱ ስታመራ የተጓዘችበት መንገድ እንደሆነ ይነገራል። ይህች አነስተኛ ዋሻ የቤተ ክርስቲያኑ መግቢያ ሆና አገልግላለች። ለዶሮፍ ሂዩሚሊቲ ይሏታል። በኦቶማን ዘመን በሕንፃው ውስጥ የሚገኙ ቅርሶችን ለመስረቅ በፈረስ ጀርባ ላይ ሆነው የሚመጡ ሌቦችን ለመከላከል የመግቢያው በር አነስተኛ እንዲሆን ተደረገ የሚባል ታሪክ አለ። የመግቢያው በር አጭር እንደመሆኑ ወደ ቤተ ክርስቲያኑ የሚገቡም ሆነ የሚወጡ ጎንበስ እያሉ ነው። ይህም አክብሮትንና ትሕትናን ለማስተማር ሆን ተብለው እንደተሰሩ የሚናገሩም አሉ። ወደ ቤተ ክርስቲያኑ ጠልቆ ሲገባ አንዳች ስሜትን የሚፈጥር ልዩ ኃይል አለ። የቤተ ክርስቲያኑ የውስጠኛው ክፍል ባርመኖች እንደ ተሠሩ የታመኑ በሮችና ሌሎች በእንጨት የተሠሩ የግድግዳ ላይ ጌጣጌጦች እዚህም እዛም ይገኛሉ። እነዚህ የእንጨት ሥራ ውጤቶች ባርመኑ ንጉሳን በስጦታነት የተሰጡ ናቸው። 756 ዓመታትን ያስቆጠሩት እነዚህ በሮች ለዘመናት ጎብኚዎችን ሲቀበሉና ሲሸኙ የአርሜንያውያንም በር ሲያልፉ መጽናናትንና ቤዛነትን የሚያመለክቱ የተለያዩ ምልክቶች እዚህም እዛም ይታያሉ። በቤተ ክርስቲያኑ የውስጠኛው ክፍል የተለያዩ ቅርሶች ክምችት ይገኛል። የባዛንታይንን ዘመን የሚያንጸባርቁ የሞዛይክ አርት ሥራዎች ዋነኞቹ ናቸው። የጥንቱ የመሬት ላይ ሞዛይኩ ሕንፃ ውድሳት ሲደረግለት በታችኛው የወለሉ ክፍል በቁፋሮ ሊገኝ ችሏል። የአሁኑ የሕንፃው ወለል ወደ ኮንስታንታይን ዘመን ይመልሰናል። በትናንሽ ቁርጭራጭ ድንጋዮች ያጌጠው ይህ ወለል ዛሬ ድረስ የዘለቁ ውስብስብ የጂኦሜትሪክ ንድፎችና ምልክቶች ይታዩበታል። ግድግዳው ዘመናትን ባስቆጠሩ የሞዛይክ አርት እንዲዋብ ተደርገዋል። ይህም የሆነው በ12ኛው መቶ ክፍለ ዘመን በባዛንታይኑ ንጉሥ ማኑዌል ኮሚኒስና በኩሩቴዱ ንጉሥ አማሊርካ አንደኛ ነው የቤተ ክርስቲያኑ የሕንፃ ጣሪያ በ50 አምዶች የሚደገፍ ሲሆን እያንዳንዳቸው ወደ 540 ሜትር ርዝማኔ አላቸው። ትውልድ ስፍራ የሚያመሩ ሲሆን ሁሉም አምዶች በየሃ ድንጋይ እየተለበጡና በቅዱሳን ምስሎች ያጌጡ ናቸው። አምዶቹ በአካባቢው ከሚገኙ ሮዝ ድንጋዮች የተሰራ ሲሆን በመላእክቶች ምስል ያጌጠ ከመሆኑም በተጨማሪ የተለያዩ ዓለማት የአሳሳል ጥበብ በስፋት ይታይባቸዋል። ይህ ቤተ መቅደስ በግሪክ ኦርቶዶክስ ቤተ ክርስቲያን የሚተዳደር ነው። የቤተ ክርስቲያን ውስጣዊ ክፍል የክርስቲያን ባዛንታይንን ጥልቅ የባህል ሀብት በሚያሳዩ ውስብስብ ሃይማኖታዊ ምልክቶች ያሸበረቀ ነው። የመሥዋዕት ስፍራው የግሪክ ኦርቶዶክስ ቤተ ክርስቲያን የአምልኮ ሥርዓት መፈጸሚያ ማዕከልና የጸሎት ስፍራ ነው። በግድግዳው ላይ የሚታዩት የቅዱሳን ምስሎች በተለያዩ ዓለማት ቅዱሳን ምስሎች ያሸበረቁ ናቸው። በዚህ የተከበረና የተቀደሰ አካባቢ የተገኙ ክርስቲያኖች ኢየሱስ ክርስቶስ የተወለደበትን ስፍራ ለማየት ጓጉተው በትዕግሥት እየተጠባበቁ ነው። የጎብኚዎቹ እያንዳንዱ እርምጃ ይበልጡን ወደ ኢየሱስ ክርስቶስ ምስጢራዊ የትውልድ ስፍራ እንዲቀርቡ ያስችላቸዋል። በጠባቡ የድንጋይ ደረጃ ወደ ታች ሲወርዱ ጉጉቱ የተለየ ነው። እምነትና ጽናት የተጋመዱበት ድንቅ ስፍራ በደረጃው መጨረሻ አካባቢ ምስጢራዊ ክፍል ይገኛል። የቤትልሔም ኮከብ ያበራበት የተቀደሰ ክፍል። ይህ ስፍራ ኢየሱስ ክርስቶስ የተወለደበት እንደሆነ ይታመናል። ቦታው ላይ 14 የኮከብ ምልክቶች ያሉት መዳብ ከወለሉ ጋር ተለጥፎ ይገኛል። ኮከቡ ላይ በላቲን ቋንቋ ድንግል ማርያም ኢየሱስ ክርስቶስን የወለደችበት ስፍራ የሚል ጽሑፍ ይገኛል። ዘመናትን ባስቆጠሩ ድንጋዮችና አብረቅራቂ ሻማዎች ያማረው ይህ ስፍራ ከመላው ዓለም የተወጣጡ ምዕመናን በየዕለቱ ለጸሎት መጥናናትን ለማግኘትና ኃጢአታቸውን እንዲሠረይላቸው ፈጣሪ ፈጣሪን ለመማፀን በስፍራው ይገኛሉ። ከቤተልሔም ደቡብ ምስራቅ በሁለት ኪሎ ሜትር ርቀት በባትሳሆር መንደር የእረኞች ሜዳ ይገኛል። ስፍራው መላእክቶች በኩለ ለሊት ለእረኞች ተገልጠው የኢየሱስ ክርስቶስን መወለድ ያበሰሩበት ቦታ እንደሆነ ይታመናል። ቤተልሔም የክርስትና ታሪክ መነሻ ከተማ ናት። ቤትልሔም ኢየሱስ ክርስቶስ የተወለደባት ከተማ ናት። ቤትልሔም ዛሬም ድረስ በሃይማኖተኞችም ሆነ በፖለቲከኞች የምትፈለግ ከተማ ናት። መልካም በዓል።